ትጠይቃታለህ። እኔ የሚሰማኝ ስሜት ማናችሁ፣ እኔ የሆነ ነገር አዋራኝ። ይኸውልህ ዳንኤል፣ የሚቀጥል ነገር ካልሆነ አሁኑኑ ንገረኝ። ሰላም ሰላም፣ እንዴት ናችሁ የሜሪ ፒክ ዩቲ ተከታታዮች? እንዴት ናችሁ? እንግዲህ ችን ቆንጅዬ ታውቃታላችሁ። ሰላም ናችሁ? በደንብ ሰላም በያቸው እንጂ እኔ ብዙ ዓይን አፋር ነኝ። ሰላማችሁ የኢትዮጵያ መልካቶቻችን አቤት፣ እውነትም እንች የመሰለች ልጅ ባታፍር፣ እንግዲህ በጣም ከባድ ነው። እናንዴት ናችሁ ሰላም ናቸው። የትንሽ ሰሞኑን ጠፋጠፋ እያለን ነው አለን ያው፣ አንዳንዴ ሁኔታዎች እንደዚያ ጠፋጠፋ የሚያደርጉበት ነገር ይኖራሉ። እንግዲህ ዛሬ ከኤፍ ሱን ጋር እኔ ያለሁት ትንሽ ማውራት የምትፈልገው ነገር አለ። እኔ በእርግጥ ትናንትና ኦልሬዲ ከትናንት ወዲያም እንደዚህ የተደወለልኝ አላገኘኋትም ሰሞኑን እና አንዳንድ ቴክስቶች አድርገሽልኝ ነበርና በጣም ነበር ያስጨነቅሽኝ። እግዚአብሔርን በጣም ነው ያስጨነቀችኝ እና ማለት እንደ እህትም አቅርባኝ ነው ያንን ነገር የሆነ ነገር የምታማክራኝ ነገር አለ። እንግዲህ ምን እንደሆነ ያው ቀስ ብለን እንደርሳለን። ግን እናንተ ልቤ ናችሁ። እንግዲህ ያው የምትነግሩን ነገር እያስተካከልን ጥሩ ጥሩ ነገር ለመስራት የሞከርን ነው። እንግዲህ እነዚህ ውብ ልጆች ደግሞ የሆነ ደረጃ ደርሰው ብናያቸው ደስ ይለናል ብዬ ስጀምረው፣ መናገራችሁን አታቆሙ ማቃለሁ። እሱም እንዴት ነሽ? በጣም ሰሞኑን ግን ዘግተሽኛል። ቢዚ ሆነሻል አይደለም? ቢዚ ሆኜ ሳይሆን እስቲ እነግርሻለሁ። ዘግቸሽ ምናምን አይደለም። አንዳንዴ የሆኑ ነገሮች እንደ ሰው ታስቢ አይደለ? አንዳንዴ ጥፋትም ሊሆን ይችላል አካጣፊም ትችያለሽ ግን እንደ ሰው ትንሽ ቆም ብለሽ ከራስሽ ጋር ምትም ከራሴ ጋር እየተማከርኩ ስለነበር ነው እንጂ ጠፍቼ ብሽ ምናምን አይደለም እንዴት ነበር አንቺ ጋር እንዴት ነበር ህይወት ሁሉ ነገር ሰሞኑን እንዴት ነበር በጣም በቃ ይሄ ሳምንት እኔ ለኔ በጣም ደስተኛ የሆንኩበት ሳምንት ነው በጣም ብዙ አዳዲስ ነገሮች የተፈጠሩበት ሳምንት ነው እና ለዛም ነበረ ልነግርሽ ላገኝሽ የፈለኩትና ሜሪዬ በጣም ደስተኛ ነኝ አሁን ላይ አዲስ ነገር ተፈጥሯል፣ እኔ ጋር አዲስ ነገር አዲስ ነገር። ስለዚህ ይሄን ነገር እኔ መስማት እፈልጋለሁ እና ከእናንተ እኩል ነው እየሰማው ያለው። ማውራት ምንም ነገር ማቀበል አለ። እንዴት ተፈጠረ ነገር? እንዴት ብዬ ልንገርሽ? አሁን እዚህ ጋር ካሜራ ኖሮ ማውራት የፈለኩትም ህዝቡ እንዲያቅ ስለምፈልግ ነው። ይሄ ስልሽ እስከ ዛሬ ድረስ በጣም በህይወቴ ሀፕን እንዲያደርግ ስመኘው የነበረው ነገር ነው እና። በጣም ደስተኛ ነኝ እና ሜሪዬ፣ አሁን እዚህ ህዝብ እግዚአብሔርን አሁን ከነሱ ሁሉ እያጓጓች እንዴ! ነገርኝ እኮ ምንድን ነው ነው የሚልሽ? አሁን እኮ ወደ ውጭ ልትሄጂ ነው? ኖ አይ፣ እንትን ነው እኔ ህይወት ላይ ይሄ ነገር ሀፕን ያደረገው በጣም ብዙ ነገር ለፍቻለሁ፣ በጣም ብዙ ነገሮች ከህይወቴ ወጥተዋል፣ ምናምን ና ይሄ ነገር ለእኔ በጣም ደስተኛ እንደሆነ አድርጎኛል። ይሄ ለእኔ በጣም በህይወቴ በጣም ትልቅ ነገር ነው ና ደስታ ያስደስትሻል ብዬ ነው። ኦፍኮርስ እኔ በጣም ማለት አሁን አሁን ኮንፊዩዝ ዳይሬክሽን እግዚአብሔር ደስ ይለኛል፣ ግን አሁን አንደኛ ነገር ደግሞ ከምን አንጻር ነው ወደ ውጭ ልትሄጂ አይደለም? አይ ማለት አልገባኝም። የሆነ ምን ዲቪ እንዳደርግ ጊዜ ይፋል አልገባኝ። የሆነ ነገር አሁን ቆይ፣ አልገባኝ። ለምን ዳኒ የሚምጣ ኤርሚ የሚምጣ ያልሽ ለምንድን ነው? አዎ ይሄ በቃ ሁሉም ሰው መስማት ያለበት ነገር ስለሆነ ነው። ደስታ የሚያስደስተው ሰው በሙሉ መስማት አለበት፣ እና በጣም ከባድ ነገር ነው ለእኔ። እሺ እዚህ ጋር ቃል ትግባ እግዚአብሔርን ሎተሪ ከሆነ ግን አለውበት በእውነት ለእነዚህ ሁሉ ተከፊ ነው እሺ ለርሚም ለዳ እሺ ዳኒ እንኳን እሺ ዳኒ እግዚአብሔርን እሺ እኮ ንገሪ ነው በቃ ምንድነው? እሺ እንዴት ብዬ ነው ምነግርሽ እኔ ልብ እየመታ ነው። ከአንቺ አልፎ የእኔ ልብ እየመታ ነው። እግዚአብሔርን ንገሪ። ሜሪ፣ አርግሻለሁ። ወይኔ፣ በጣም ደስ ይላል። እየቀለድሽ አይደለም አይደል? ማለት እንትኑ ነው ታይም ተከፍቼ እኮ ምናምን አይደለም። እየቀለድሽ ወይም የገመትሽ ምናምን አይደለም፣ የምሬን ነው። ዳንያ ቃር ስለዚህ ጉዳይ አያውቅም። አሁን ልነግረው እንዴ? ኖ ኖ ኖ እንደዚህ ስሜት አያቱኛ ታልቅሽ። እግዚአብሔር ማለት መቼ ነው ቼክ ያደረግሽው? ቆይ መቼ ነው ቼክ ያደረግሽው? ትላንት ቼክ ያደረግሽው? ወይኔ በእንት እንደ በጣም ደስ ይላል። በጣም ኖ ኖ እኔ ልክ እንዳንቺ ስለደነገጥኩ ነው። አንደኛ ነገር ግን ብሩም ብታለቅሽ አልገባኝም። ደስ ብሎኝ ነው። ማን አንቺ ይሄን ነገር አትፈልጊውም። ምንድን ነው ምን ትፈልጊ አልገባኝም። የምታለቅሽው ደስታ ነው ዳኒ፣ ደሞ መቱ እስኪሰማ እኮ አታልቅሽ። እንዴት ነው መግባባት የምንችለው? እግዚአብሔርን አሁን አስደነገጥሽኝ እኮ። በቃ አይዞሽ። ማለት ደስ ይላል። ለእኔ ነው የመጀመሪያ የነገርሽ ለአንቺ ነው። ወይኔ ወይኔ ወይኔ። መጡ መጡ መጡ። እንትን በይ እምባሽን እንትን በይ። ወይኔ ሌላ ነገር እንዳይመስላችሁ። ቆይ ቆይ፣ ጠራርኪ ጠራርኪ። ወይኔ ጉዳይ እንትን ቆይሺ አሁን ሳይሆን እንትን አለ አድርገው ነው። ወይኔ ምንም ነገር እንዳቀይሽ ቆይ እንትን አሁን እንትን አንበላች ኤርሚዬ ሜቢ ሰላም አልከት ናኒ ምን እ እኛ ምንም አልሆንም። ምን እንካንተ ምንም አሆን። አረ አልተደናገጥንም እኛ። በጣም ሰላም ነበላችሁ። እኛ በልተናል። ምንም እንባ ነው ታውቁት? ያ ምን ለምታለቅሳለች? የሚያለቀቅስ ምንም እኮ ጉዳይ የለም። ሲጀመር ችግር ሊፈጠር ይችላል፣ ግን እንትን ባይፈጠርም የሚያለቀቅስ ነገር የለም። ሲጀመር ያን እንዴት ነው እንዴት ነው ካለ ችግር አለ ማለት ነው። ትንሽ ነው የቆየ ነው እና ዳኒ እሱ ልታውራ ትፈልጋለች። አይ ኖርማሊ ማውራት የምትፈልገው ነገር አለ አንተን እና ጀስት ማውራት የፈለገችው ደግሞ እንደዚህ ካሜራ ይዛ ነው። አንተን ማውራት የፈለገችው ስለዚህ ነው። ያው ማለት ጉዳዩ የእሷ ነው፣ እሷ ነው የሚመለከታት። አሁን በዚህ ጉዳይ እኔ ማውራት አልችልም። ስለዚህ ዳኒ ልታወራህ የምትፈልገው ነገር አለች። እኔም አሁን ነው እንዴት ብዬ እንደምነግርህ አላውቅም አለ። ግልጽ ነው። እሺ ነገሮች ሲወሩ ነው የሚጠሩት። አዎ፣ ዳኒ እኔ እስከ ዛሬ በጣም በሕይወቴ በቃ እንዲፈጠር ከምፈልጋቸው ነገሮች አንዱ ሕይወቴ ላይ ተፈጥሯል እና ደስታዬ ደስታ እንደሚሆን ተስፋ አደርጋለሁ እና ለጓደኞችህም ካነሱ ጋር ልንገር ብዬ ነው እዚህ በካሜራ ፊት የምነግርህና ደስ የሚል ነገር ነው። ዋናው ነገር እኔ ተጨነኩና፣ ደስ የሚል ነገር ነው። አንቺ ደስታሽ ደግሞ ከማንም በላይ ነው። ዳኒ ወይ አለኩ ያጠገብሽ ወይ ወይ ወይ። ሜሪ እኮ አንቻው ነው ትነረ አስጨነቃችሁ። እግዚአብሔር መፍራት ጀመርኩ ማለት

ትላንትና ነው ቴስት ያረኩትና ከነ አሜሪካ ልንገር ብዬ። አዎ፣ ጥሩ ነው፣ ደስ የሚል ነገር ነው። ግን እንዴ በዚህ ፍጥነት ሊሆን ቻለ ማለት። በዚህ ፍጥነት እንዴ ሊሆን ቻለ የሚለው ነገር ያስደነገጠኝ ያ ነገር። አስቤ እኮ አይደለም፣ ግን ፍጥነቱ ገርሞኝ ነውና እርግጠኛ ነች። የምርሽን? እርግጠኛ ነሽ እኮ? ምን ለታለሽ ነው ትይ? ስሚኝ። አይ እኔ እንደጠበኩት ደስተኛ አልሆንክም? ነው ለምን? ድንገት ነው አሁን ነው የነገርሽኝ። ደስተኛ አልሆንም ወይም ይኸውልሽ እኔ ደስተኛ ለመሆን መሆን ሳይሆን እንዴት በዚህ ፍጥነት ሊሆን ይችላል? ፕላስ ደግሞ አንደሳ ለምን ተለክሽው? ሌሎች እንድታለቅሽ ሻር ለም ስም ይመስላል። እዚህ ጋር ምንም የተፈጠረ ነገር ዳኒ ምን ብለሃት ነው? አልገባኝ። ምንድን ነው ያልከው? እኮ ነገሩ በጣም ፈጠነብኝ እና ተደናገጥኩኝ እንጂ ምንም ነገር እኮ አላልኩሽም። እኔ ነገሮች በዚህ ፍጥነት እንዴት ይሆናሉ? ፕላስ ደግሞ እንደዚህ አይነት ነገር ዝግጁ ነው ነው የሚሉኝ ነገር፣ ተረዳሽ? እንትን ነው እግዚአብሔር እኔማ አሁን ነው እዚህ የሰማሁት፣ በእውነት እኔ አሁን አንተ ስትነግር ማየት ስላልፈለኩ እንደዚህ አይሄድኩም። ምክንያቱም የሆነ ሰው እየዳነ የሆነ ሰው እየሞተ ምናምን ነው እየመሰለኝ ያለው። በቃ ከየቱ እንደምንሆን ነው ጉራ ገባኝ። እግዚአብሔር አሁን ይሄ እኮ ምንም እንደዚህ የሚያስገውን ነገር የለም። እሱ እኮ አልፈልግም ምናምን አይደለም። ታይሙ ነው አይደለ? ዳኒ አንድ ታይሙ ሁለት ደግሞ አላሰብኩትም ይሄን ነገር። ገባሽ አይደል? አንተ ማለት ነው። አንተ ደግሞ ከኔ ጋር መጣ ማትፈልግም ምንድን ነው? አላሰብኩትም ይሄን ነገር እንደሚመጣ። ምንም ነገር ስታደርግ ማሰብ አለበት ማወቅም አለበት። እንዴት በዚህ ፍጥነት እንደዚህ አይነት ነገር፣ እኮ ታይሙ አይደለም ነው እንጂ አንተ ያላደረከው ነገር አይደለም። እዚህ ጋር የመጣው እኮ አይደለ እንዴ? ምንም እምታወራው በቃ አይደለም አንተ እዚህ ጋር አሁን እዚህ ጋር የተፈጠረውን ነገር ምን አላውቅም እያልክ ነው አላልኩም እኔ እኮ አሁን ከእሷ ጋር ሁኔታ አሁን አሪፍ አይደለም በቃ ባይሆን እኛ ከምናውቀው አንጻር ነው እያወራሁ ያለሁት እኔ ይኸውላችሁ እኔ ተደናግጬ ነው እንጂ ያለውን ነገር እየሸፈንኩ እየቀ- ምናምን ሸፍንሀል ምናምን አይደለም ዳን እያልኩ ያለሁትን መጀመሪያ ታረዳኝ አንዳንዴ ያልክ አሁን ይኸውልህ የነገረችህ ነገር በጣም ደስ የሚል ነገር ነው ማይዞኝ ያው አዲስ ላይፍ ጀምረሃል። ይህንን አዲስ ላይፍ የሚያጠናክርልህ ነገር አይነገረችልህም መጥፎ ነገር ነው አይደለም፣ እያለችው እሷ እኮ ነገር ነው እኮ መደንገጥ የማይገባውም በቃ እንዴ፣ እሷም እንዴት መደንገጥ የማይገባኝ እንዴት ነው ማደንገጠው? አሁን እኮ የሆነ ነገር ሲፈጠር ያን ሰው ነው እኔ ደስታዬ ደስታችሁ ነው። ካሜራ ም ጥቼ ፊት ለፊት እንድታው ያወራሁት መጥፎ ነገር እኮ አይደለም። ግን ታይሙ አሁን የሆነበት ታይም እንትን ነው ማለት፣ የምን ታይም በምን ሰዓት እንደሆነ የተፈጣጠሩት ችግሮች ነው። እዚህ ጋር የመጡብን ችግሮች ነው እንጂ የምን ችግር ያላለቀ ህይወት አለው ያለም

እንደዚህ አይነት ነገር እንደሚፈጠር አላወቅኩም ነበር። በዚህ ፍጥነት እንደዚህ አይነት ነገሮች ይፈጠራሉ ብዬ አላሰብኩም ነበረን ያልኩሽ ሌላ ምንም ነገር ያልኩት ነገር የለም። እኔ ልጅ የካድኩ ወይ ደግሞ ያደረግኩት ነገር ቆይቶኝ ጸጽቶኝ አደለም። አዳምጭ፣ ስሚ፣ ልንገርሽ እኔ ምንም እንደዛ አይነት ሐሳብ አይደለም ያሰብኩት። እኔ ያልኩት ነገር ነገሩ ፈጠነብኝ። እኔ ያልኩት በቃ ይሄ ብቻ ነው፣ ከኔ አፍ የወጣው ሌላ ቃል አልወጣም። ያለው ምን ነገር ዳኒ በጣም አክብር፣ ቤቷ ትሄዳለህ

እሺኛ አዳምጪኝ፣ እንዲ ታረጋጊ። የምጠይቀሽን ጥያቄ መልስላት እሺ? እኔ ልጅ የካርቱ ወይ ደም አንቺን ኦፕሽን አርጊ ምናምን አይደለም፣ ተበታ አይደለም፣ አይጠቀምኩብሽም፣ አይደለም። እኔ ያልኩት አሁን የተፈጠረው ነገር በጣም ፈጠነ ነገር ቸኩለን ነው

ምንድነው? ለምንድነው ዳኒ አልነገርከኝ? ይሄን ነገር ምንድነው ማረግ ያለብኝ? ዳኒ ለምንድነው ነገር ማለት አይነግራችሁም፣ ጥጌታም አለች እንትን እንትን ሆናለች ምናምን እያልክ ሂድ እንጂ አንተ። ፍቅር ስለነበረኝ ነው ክብሬን አሳልፌ የሰጠሁህ። ይሄን ግን ልትረዳኝ አልቻልክም አንተ

እሱም አንቺ እንደምታስቢ እኮ አልፈልግም አላለሽም አይደል? ድንገቴ ስለሆነ ያልጠበቀው ነገር ስለሆነበት፣ ምንም በእግዚአብሔር አታልቅሽ። በእግዚአብሔር የሚያለቃቅስ ነገር አይደለም። ቆይ በእግዚአብሔር ረፊ ከአንቺ ጋር መሆን አልፈልግም አላለም። ድንገቴ ስለሆነበት ነው። ነው አንተ ማድረግ ያለብህ ነው ላይ እሷ ደስ ብሏት የደስታ ስሜት ማሳየት ነበረ። ነው ምን ብላሃታል? ምንም አላለኝም። እና አክብራችሁ ስለመጣችሁ ስለሰማችሁኝ በጣም ነው የማመሰግነው። ከአንተ ጋር ደግሞ ጨርሰናል። ኤፍሱን ምን ማለት ነው ጨርሰናል? ምኑን የጨረሹ ኤርሚ ሮጥ እኔ ምንም ነገር አልተናገርኩም። ነገሩት አይደለም መናገር ምናምን አይደለም ምንድነው የገባነው? እሺ፣ ምንድን ምንድነው ምንድነው? እሺ፣ ምንድነው አሁን የሁለት ሰው ህይወት እየተበላሸ ነው። እሺ፣ ምንድነው እያደረግን ያለነው ምንድነው የምናደርገው? ዳኒ አላቀም? ለሁሉም ሰተስ ምንድነው? የማታውቀው ዳኒ ለሁሉም ሰተስ ይሰጣል። ሰጣን እንዴ፣ አልገባኝም ማለት ይህ ዛሬ ለኔ ትልቅ ድብዳ ነው። አልገ በኔ ቤት እንደዚህ መሆኑንም አልሰልም። ምን ጉዴ